ሰላም ጤና ይስጥልን፣ ክቡራን ዩቲዩብ ቤተሰቦች፣ የሳቱን አጫጭር መረጃዎች እየቀረብኩ ያለው እስከ ፍጻሜው አብራችሁን ቆዩ። ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀው ገንዘብ ቢከፈልለትም ተገድሎ ተገኘ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደው የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላት ለቢቢሲ ተናገሩ። በመተማ አጠቃላይ ሆስፒታል የዓይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19/2018 ዓ.ም. ማታ አራት እራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ አንደነበረ የቤተሰቡ አባል ለቢቢሲ ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳር እና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፉ ታታሪ ሰራተኛ እንደነበረ ባልደረቦቹ ገልጸዋል። ለደኅንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19/2018 ዓ ሟች አቶ ዳንኤል አዳሪ ሰራተኛ እንደነበረና ከምሽቱ አንድ ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታል መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ ስድስት መሣሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው አስረድተዋል። በተወሰደበት ምሽት አጋቾች ለባለቤቱ ደውለው መታገቱ መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶቹ ስለሁኔታው መስማታቸውንም ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቴን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክለውም የሟቹ አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የእርሱን ስልክ ብቻ መሆኑንም አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንተን ነው የያዝነው ብር አላችሁ ጎንደር ቤት አላችሁ ህይወት ነው የምትፈልጊው ከሆነ ቶሎ ክፈይ አሏት ይላሉ የሟች ባለቤት አቶ ዳንኤል ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾች በየጊዜው ይናገሩ እንደነበረም የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል 250 ሺህ ብር ደርሰናል እያልን እያሳወቅናቸው ሰነበትን ብለዋል በመሀል አጋቾች አቶ ዳንኤል ባለቤቱን እንዲያነጋግር ያደረጉ እንደነበረ የተናገሩት እኚህ የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሉ በባካችሁ እንዳላችሁ ተናግረዋል። ቤተሰቡ የሚያሳስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት አንድ ሚሊዮን ሳታይዙ እንዳትደውሉ ብለዋቸው ነበረ። በተለያየ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውና ወደ 500 ሺህ ብር ሲደርሱ ባለቤቱ ላአጋቾቹ በድጋሚ የደውል አሳውቃለች። ባለፈው ሳምንት አርብ አጋቾቹ 600 ሺህ ብር ከፈሉ እና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈው ነበረ። ከዚህ በኋላ የተሰበሰበው ብር አምስት መቶ ሺህ ብር ደርሶ ስለነበረ ሕይወቱን እናትርፈው በሚል ብድር ተፈልገው የተጠየቀውን ስድስት መቶ ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዱ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋች ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንዳ ውኃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉ ተጠቅሰዋል ጠቅሰዋል። በተጨማሪ አብሮ ከሚሰሩ የስራ ባልደረቦቹ፣ የአካባቢው ፖሊስ፣ የምግብ ቤቱ ባለቤት አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦችን በቁጥጥር ስራ ውሎ እንደነበረ መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ ለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በመሆን ወደ ስፍራ በሄዱበት ጊዜ ተገድሎ አስከሬኑን አግኝተዋል። አስከሬኑን አንስተው ወደ ቤተሰቡ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞት እንደሰማች ታማ ሆስፒታል መግባቷንም ገልጸዋል። አቅመ ደካማ ወላጆቹ፣ ወንድሞቹና ቤተሰቡን የሚረዳ የቤተሰብ ዓይን የነበረ ሰው ነው በማለት ከስራ ቦታ መታገቱ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሀዘኑን ድርብርብ ማድረጉንም አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው ኦፕቶሜትሪ ነርስ የዓይን ሕክምና ባለሙያ እንደነበረም ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ ም ጀምሮ እስከ ሞተበት ቀን መስራትንም ጨምሮ አስረድተዋል። በአካባቢው ከዚህ በፊት ታግተው የነበሩና የተጠየቀው ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎች መኖራቸውን የሚናገሩት ግለሰቡ የሆስፒታሉ አምስት ባልደረቦች በተለያዩ ጊዜ ታግተው መለቀቃቸው መስማታቸውንም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና